ምንም የሚደበቅ ነገር አይደለም። ለፅጌ ያለኝን ስሜት እናንተ ታቁታላችሁ። ፅጌ ለእኔ ያላትን ስሜት ማወቅ እፈልጋለሁ፣ ስህተቶችም እንዳይደገሙ እና። እሺ፣ አሁን ዛሬ ምን አግኝተህ ነው ታዲያ ስለ ፍቅረኛ ምናምን ምታወራል? እኮ ልነግርሽ ነው እኮ፣ እሱን እኔም አስቤያለሁ። ምንድነው የሚባለው ፍቅረኛ ትተህ እኔ ጋና አልል፣ ጨነቀኝ፣ ጠበበ ጠፋኝ የምልሽ ሰላም ሰላም ውድ ቤተሰቦቻችን እንዴት እንዴት አላችሁልን? እኛ ደህና ነን ላችሁ፣ ፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላም ሰላም ሁኑልን። ትንሽ ተጠፋፋን አይደል? አይ ቲንክ ዛሬ ወይ አራተኛ ቀናችን ነው አምስተኛ ቀን ምናምን። ፈልገ ነው አይደለም የጠፋ ነው ከእናንተ መለያየቱ። ምናምን ጠልተነው አይደለም ማለት ፈልገ ነው አይደለም። እሱ ነገር አሁን ነገሮች አልመቻችሁ ይላሉ አንዳንዴና እሱ ትንሽ ያዝ ስላደረገ እና የጠፋ ነው። ከዚህ በኋላ ግን ላለመጥፋት እንሞክራለን። አንጠፋ ሙላ እንሞክራለን ሳይሆን አንጠፋም፣ ቃል ነው የምገባላቸው አንጠፋም። ከዚህ በኋላ በተቻለ መጠን ከእናንተ ጋር ለመገናኘት እንሞክራለን። ያው ፅጌም ክላስ ምናምን ምናምን ስላላት አይመቻችም፣ አንዳንድ የለዛለዛ ጭምር ነው። ያው በተቻለ መጠን እያጣበብን እያጣበብን እንመጣለን። ዛሬ ትንሽ የሆነ ነገር አስቤ ነው የመጣሁት ሁሌም እናንተም ስትሉኝ የነበረው ነገር ስለሆነ ማለት ጥያቄ እንዲፈጥር አረገ አእምሮ ውስጥ ጥያቄ እንዲፈጥር አድርጋችሁልኛል ኮሜንት ላይ ምናምን ጽፉት ኮሜንቶች አሰብኩባቸው ለዛም ነው ትንሽ እንድጠፋ ያደረገኝ እያሰብኩበት ስለነበረ እርግጠኛ መሆን ስላለብኝ ማለት በራሳችሁ እኮ እርግጠኛ ትሆናላችሁ ስለ ሰው ስሜት ምናምናም ግን ማወቅ አትችሉም እሱን ደግሞ እርግጠኛ የምትሆኑት ወይ ያን ሰው ጠይቃችሁት ነው ወይ በሆነ መንገድ ነው ገብታችሁ። አላ ሶ እኔና ፅጌ ያለን ግንኙነት ታውቃላችሁ ሁላችሁም። በተለይ ደግሞ እኔ ለሷ ያለኝን ስሜት እናንተ የምታውቁት ነው። ምንም የሚደበቅ ነገር አይደለም። ለፅጌ ያለኝን ስሜት እናንተ ታውቁታላችሁ። በእሷ ግን እርግጠኛ መሆን አልችልም። ሶ ፅጌ ለእኔ ያላትን ስሜት ማወቅ እፈልጋለሁ። እናንተ ሙሌ ስትሉኝ ስለነበረ ማለት ነው ያንን ደግሞ ማወቅ የምችለው እንዴት ነው? ቀጥታ በመጠየቅ ለእኔ ምን ስሜት አለሽ ምናምን አይባልም፣ ልክም አይደለም፣ የምታውቁት በሌላ መንገድ ነው። እሱን ለማወቅ ደግሞ ያሰብኩት ምንድን ነው ጽጌን ጠራትና እሷ ላይ የምታሳየውን ሪያክሽን ነው ማየት የምፈልገው ሰው ምላት ከዚህ በፊት ፍቅረኛ እንደነበረኝ ምናምን ምናምን እነግራታለሁ። ምክንያቱም ከዚህ በፊት አውርተንበት አናውቅም ጀስት ኖርማል ጓደኛ ስለሆንን እንደዚህ አይነት ቫርዘር የሄደ ጥያቄ ምናምን አንጠያይቅ፣ ማናወራበትም። ሲጀመር አታቅም፣ እሷም አታቅም፣ እኔ ማላቅ፣ አናወራም ስለሆነ ሶ ዳሬ ከመሬት ተነስቼ እንደዛ አላታለው። ለእኔ ያላትን ስሜት ማወቅ ይቻላል በዚህ ይመስለኛል። ለዛ ነው እንደዛ ያልኩት። ፍቅረኛ ከነበረኝ ከዝ በፊት ሰው በቤተሰብ ምክንያት ምናምን ብቻ በሆነ በሆነ ነገር ተጣልተን አሁን ድጋሚ መጣለች እና ከዚህ በኋላ እንገናኝም አይነት ነገር ነው የምላት። ያው እሷ የምታሳየው ነገር ይኖራል፣ ከዛ እርግጠኛ መሆን ይቻላል ማለት ነው። በቃ ያለው አማራጭ እሱ ነው፣ ሌላ ማረጋገጫ መንገድ አይኖርም በእርግጠኝነት። እና በቃ እርግጠኛ ከሆንኩኝ ያው ጓደኝነታችን ይቀጥላል ነው ። ካልሆነ ግን እኔ እሷ ስሜት እያለኝ እሷ ምንም አይነት ይሄ ነገር የማትፈልገው አይነት ነገር ከሆነ ልክ አደለም። እርግጠኛ መሆን አለብኝ። ይሄ ውጤቱ ሊያስከፋም ሊያስደስትም ይችላል። አላውቅም። ሊያስደብረኝ ይችላል። ሂድ በቃ ምንም ችግር የለው ምናምን አይነት የምትል ከሆነ አፈልገውም ነገር ነው። ብቻ እንደዛ አድርጌ ለማረጋገጥ እሞክራለሁ። ትንሽ እንጠብቃት ና። ያው እዚው አካባቢ ስለሆነ ያለሁት ትንሽ እንጠብቃት። ብቻ የእውነት ነው ፍቅር፣ አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር እያወቁ

ኦኬ፣ እንደዚህ ነው ሰላም። እንትዩ ኦኬ፣ አመጣጥሽ እንደዚህ ነው ሰላ እንደዚህ ነው። አሁን ቆይ ሰላም መባላል ራሱ ተቀይሯል። ሰላም ሰላም። ትንሽ ኦልሬዲ ሆነሻል እኮ ራሷ እንደ ሴት ነው ሰላም ሰላም

ምንድን ነው እንደዚህ የምጠፊው? ቆይ እግዚአብሔር ቤተሰብ ያው በሷ ምክንያት ነው ግን የጠፋነው። እስካሁን ድረስ አይደለም፣ ዋሽ ተተናገርኩ ማለት ነው። ትምህርት ቤት ነው የምሄደው እኔ ተማሪ ነኝ። ቆይ መጀመሪያ ጸጉሬን አሁን ይሰራው። መነካከት ምናምን አያስፈልጉም። ንካው ችግር የለውም። ግን ሰላም ነው እባላችሁ። አሁን ቤተሰቦቻችን ሰላም ሰላም እንዴት ናችሁ? የኛ ውድ ቤት ሰዎች ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ያው ከትንሽ መጥፋፋት በኋላ ተገናኝተናል ዛሬ መጥተናል። የጠፈንበት ምክንያት ደግሞ ትንሽ የሆነ ነገር አጋጥሞን ነበር። አሁንስ ነገር አልቆ እንደገና ተገናኝተናል። እንደናንተ እንዴት ናችሁ? በእያላችሁ በሰላማችሁ ብዙ ስት ይበልጥ ከዚህ በኋላ ስጠፋለሽ ነው አልጠፋን ቀን በየቀን እመጣለሁ። እንዲህ ይዤ ነው የማመጣላችሁ እንዲህ እየቀረጽኩ። አረ አዎ ይቻላል። ችግር የለም እመጣለሁ። አንጠፋም ከዚህ በኋላ

ሌላው ደግሞ እያያቸዋት ነው። እያረፈደች ነው። ሁሌ ሜካፕ አትጠቀሚ አልኳት። ውጣ መስላ ነው ሁሉ ዱቄት ነው። እኔ ተጠቅሜ አላውቅም። ስጀምራ ውበቴም በቂ ነው። ጉራ በዛ። ማን ኤር ታደርጋለች ነው። የራሴ ነው። ያው ሁሉ ነገር የራሴ ነው

እሺ ዛሬ ያው ለምን እንደፈለግኩሽ ታውቂያለሽ? እኔ አላቅ ነው። ነይ ስትለኝ እሺ ብዬሽ መጣሁ እንጂ ለምን እንደፈለግከኝ አላወራንም፣ አልተገናኘንም። ያጠፋን ምክንያት ከእናንተ ጋር ብቻ አይደለም ከሱ ጋርም ሳምንት ነው። ስንት ቀን ሆነ? አራት አምስት ቀን አምስት ቀን ነው ምናምን አራት ቀን አምስት ቀን ቆይታ አንድ ሰምት በስልክ ብቻ ስለታስተውሶ ነበር። ለዛ ለዛ ነው እንጂ እኔ ግን አመት ነው ይሁን። ያስጠላ፣ ለምንድን ነው የጠራኸኝ? ችግር የለውም ናፍቀሽኝ ነው አልኩሽ። መናፈቅ አልችልም ነው? አይቻልም። ባልሽ ይቆጣል

ግራ ተጋባሁ። አላየሁትም እኮ የሆነ ድምጽ ሰማሁ። የሴት ድምጽ ነው ይመስሉ ጭራሽ ሴት ናት። አታንቃትም ነበር እንዲህ አድርገህ ትይዛታትም እስከ እዚህ ጋር እስከምትደርስ። ምን እያደረግሽ ነው? የማነቆ ምናምን ስላለኝ አንቺ ነው አሁን መጣች ነው ማነው? የዞር ስል ምናምን እንዲህ በጥፊ ነው ድርግም ያለ ደንብን የምታችን አጣይ ነው ከፊቱ አልፎ እዚህ ጋር ያስደረስ ያስመታችሁ ምክንያት ምንድነው? እኔ አልገባኝ። ሴት ነች አልኩሽ እኮ በዚህ በኩል ማነሽ? አንቺ፣ ለምንድን ነው የምትመጪኝ? እሺ ለምንድን ነው ከእኔ አምሳያ ጋር አንድ ላይ የምትሄደው? ነው ማነሽ

ወንዳ ወንድ መሆን ግን ግን ራሱ ይውላችሁ ነው። ሌላ ቀን ተመልጣ ወንዳ ወንድ። አንደኛ እንደነገርኩሽ ናፍቀሽኝ ነበር፣ ግን ችግር የለውም። ሳስበው ሳስበው፣ አንቺ የናፈቅሽ ስላልሆነ እኔ ባል ናፍቅሽ ነው የሚሻለው። ጥሩ ሀሳብ ያስኪዳል። በቃ ጥሩ፣ በሰላም ትምህርት እንቀጥላለሁ። የምር የምር የምር የምር። ብርድግናል። እንኳን ይበርዳታል፣ እንኳን ጃኬት እንጆች ታደርጊ ሲኒ ማር ምናምን በጃኬት ምናምን ሲ ሰጧት፣ ብርድ እንዳለ ያው ህክ ነው። እሺ ትገዛለህ፣ አውቅ አታለው። እኔ እያለሁላት አይበርዳትም። እንዳይበርዳኝ ከፈለክ ወደ ጉዳይህን ሮጥ። ወይ እንግዲህ ጉዳይህ ምን መሰለሽ? የሀገር ምንድን ነው ሳተ ሳተ ሳተ የሆነ ነገር ምን ነው እንጂ፣ የሀገር ጉዳይ ነው እና ትልቅ የሀገር ፕሮጀክት ነው እቅዱ። እሺ፣ እና ያንቺን ጭንቅላት ተጠቅመን እንዴት ነው ማናስፋፋ ያን ነገር የሚለውን አዋይሽ፣ ምንም አይችልም ዝንብያር ለሚ ምን እኮ ምን እንዳጋጠመ እኔም አውቃለሁ አታውቂም ያ የነገርኩሽ ምናምን ሌላ ሰበብ እስኪ ማርያም በእንደሱ ነገር ትቀልዳለ ብዬ አላስብም አትቀልድም ሲጀመር በእንደዚያ አይነት ትቀልዳለ የጠራሁሽን ምክንያት ልንገርሽ አሪፍ ጓደኛሞች ነን ለቃው አዎ፣ እሱማ እውነት እኮ ጸደይ ጸደይ የተዋወቅ ነው። ትንሽ ወራቶችንም ቢሆን ጸደይ ነበር ለእኔ ተመችቶኛል። ኧረ ትንሽ አይደለም፣ ወደ አምስት ወደ ስድስት ወር እየተጠቃቃ ነው እየቆጠር ነው። በእነዚህ ጊዜያቶች ውስጥ አሪፍ የሚባል ጓደኛዎች ነበረን። አለን እንጂ አለን እንጂ ምንድን ነው ነበር ምናምን አለ፣ እስካሁንም አለን። ከእዚህ በኋላም ገና እንቀጥላለን። ማለት አሪፍ ጊዜ ነው የነበረው አይደል? ፀዳይ ነበር እስከዛ ላይ ድረስ ያለው እኔም በጣም ደስ ያለኝ ጊዜ ነው። ከዚህ በፊት እንደዚህ እንደ ነገሮች የሴት ጓደኛ ምናምን አልነበረኝ። ጓደኛ ማለት እኔ ዛሬ ተወርት ማያውቅ ሚስጥር ላይ ነው። እናንተ ተነግራችኋል ወይስ ከኔ እኩል ሊሰሙ ነው? እነሱ ነገርካቸው? እስኪ እነግራቸዋለሁ፣ አንድ ላይ ይሰማሉ። ለዚህ ወሬማ በቃ እንዲህ ብዬ ነው የማዳመጥ ያለብሽ እና ደስ የሚል ጊዜ ነበረ። በጣም ደስ ደስ ብሎኝ ነው ያሳለፍኩትም አንቺ ጋር በመተዋወቅም በጣም በጣም ደስተኛ ነኝ። እሺ፣ እሺ በራሴ እርግጠኛውኝ አለኝ ማለት በራሴ እኔ ላንቺ ያለኝ ስሜት አውቀዋለሁ። በቃ በጣም እርግጠኛውኝ እቤት ደስ ብሎኝ ነው። እንትን የምለው ግን ነበረ፣ አልነገርኩሽ። ትልቅ ሚስጥር አለ። በእርግጥ አውርተንበት አናውቅም እንደዚህ አይነት ነገር ግን ዛሬ ልንገርሽ ብዬ ነው። ምክንያቱም ቀኑ ደረሰ። አሁን እንደ ቀልድ እንደ ቀልድ እንደ ቀልድ የተባለ ወራቶች አለፉና እኔም ባላሰብኩት መንገድ እንደዚህ አይነት ነገር ተከሰተ። ግን የቀልድክ ነው ወይ የምር ነው? የምር እንጃ። እሺ ችግር የለም ይደብርሽ አይደብርሽ ምናምን እርግጠኛ አይደለሁም። ደስ ለእኔ ደስ ደስም ብሎኛል ነገር ደስ ብሎኛል። ኦልሬዲ በቃ አሁን የተፈጠረው ነገርና። እንደዚህ አይነት ነገር አውርተን አናውቅም። ማውራት ማውራቱም አራስበን በት አናውቅም ማለት ነው። ጠይቀሽም ጠይቀሽኝ አታውቂምና። እሺ በቃ እግር አታጋባኝ፣ ቶሎ ብለህ ንገረኝ። ከዚህ በፊት ፍቅረኛ ነበረኝ። ለምን አይነኮን? አይ፣ ነው ዛሬ ነው ነበረኝ እስኪ እኔ ያልገባኝ እስከዛሬ ወይ እኔ ፍቅረኛ አለሽ ወይ አንተ ፍቅረኛ አለህ ብለህ ተበጣጣችሁ። ከዚህ በኋላ ስህተቶችም እንዳይደገም እና አሁን ዛሬ ምን አግኝተህ ነው ታዲያ ስለ ፍቅረኛ ምን ምታወራ? እኮ ልነግርሽ ነው እሱን። ነበረኝ ከዚህ በፊት ግን በቃ ያው እኛ እኛ ፈልገ ነው ሳይሆን ያው በቤተሰብ ጫና፣ በምን በቃ ነገሮች ተበለሻሹና የተዋደድና የተለያየ ነው የሚሻል ማለት ታራራ ሳንፈልገው ከልጅቷ ጋር እና... እሺ ለምን ታዲያ እስከ ዛሬ ለምን አልነገርከኝም? ለምን አላወቅኩ? እኮ እሺ፣ እኔ አንተ ባትጠይቀኝ ለምን አንተ ነገርና በቃ ያው የተዋደድን ነው የተለያየ እነግርልሻለሁ። እሷም ሳትፈልገው እኔም ሳልፈልገው ነው የተለያየ ነው፣ ግን አሁን በምክንያት እንደሆነ አላውቅም። ምክንያት አሪፍ ነገር ተመቻችቶ ለኔ በጣም ደስ ብሎኛል። ፈጣሪም ፈቅዶ ይሁን አላውቅም። እዚህ አዲስ አበባ መጣለች። ማ ልጅቷ ምን ልታረግ እሱ እሱ እናደርግልሻለሁ። እኔ ልንገርሽ ብዬ ነው እኮ እኔ እሺ እዚህ ጋር ያልገባኝ አራት ቀን አምስት ቀን የጠፋ የጠፋው አንተ ያልከኝ ሌላ ነገር ነው አይደል ወይስ ከሷ ጋር ነበርኩ በአካል መንገር ስለፈለኩ አይደል ይሄ መጀመሪያ ይሄ ነገር አስረዳኝ አብሪኩ ሌላ ወሬ ሰጣው አራት ቀን አምስት ቀን ስትጠፋ ሌላ ነገር አጋጥሞኝ ነው ያልከኝ አይደል እኮ በአካል እና አሁን ከሷ ጋር የነበርከው አራት ቀኑ ነው ከማን ከልጅቷ ጋር እሺ ታዲያ ለኔ የምታስጨንቀኝ ነው። ምን አድርገህ ነው ሌላ ነገር አጋጥመኝ ነው እንደዚህ አጋጥመኝ ነው የምትለው? እኮ አሁን ይኸውልሽ በአካል ነው መንገር ያለብኝ። ቤተሰብ ማንቺ ማወቅ ስላለባችሁ ነው። እና ነው የምትደብቀኝ ማለት ነው። ሌላ ነገር አጋጥመኝ እኔ ባንተ የምጨነቀው እሱን። እኮ እሺ በቃ አሁን ከተፈጠረ፣ እሺ ምን ምን ተፈጥሯል ማለት ነው አብሪኮ? እዚህ ጋር ወይ ለምን ዋሸኸኝ ነው፣ ለምን ተዋሸኝ? ለአንተ እሺ ወይ እኔ ሌላ ነገር እንዳጋጠመ ብቻ ነው ማውቅ አይደለም እኮ እንዳልዋሸው ለማሳየት እኮ ነው። እዚህ ሌላ ነገር አውርታ ምንድነው? ልጅ ዛሬ ምን ችግር የለውም ጦርት እኔ ችግር ግን፣ አሁን ዛሬ ለምን እንደዚህ ተጀመረ? ጥሩ እሺ፣ ማለት በቃ ቤተሰቡን ካሜራ ይዤ የመጣሁት ከዚህ በኋላ ምናልባት አብረን ካላዩ ምናምን እንዳይደበራቸው ነው። ገብቻ ልጅቷ ደግሞ አወራንበት ከዚህ አንቺ ጋር ምናምን የሰራነውን ቪዲዮ አየችው። ታውቂያለሽ ከአንቺ ጋ ምናምን ቪዲዮ እየሰራ ነው ነበር፣ እሱን ቪዲዮ አየችው። ከዛ በቃ አንቺ ጋር እንድንገናኝ ምን ሆነ ፍልማለት ማለት በቃ ከአንቺ ጋር ባለው ነገር ምናምን ደስተኛ አይደለችም ነው

አይ፣ በአንድ በኩል ደስ ብሎኛል፣ በአንድ በኩል ከፍተኛ ምክንያቱ የከፋኝ ምክንያት ብዙ እኔ እናንተ ብዙ ነገር ተደጋግፈናል። ብዙ ምን በቀማት እኔ በከፋኝ ጊዜ ያንተ በከፋኝ ከጎን ይሆናል፣ አንድ ላይ ማለት ነው። ግን እንዲ ብላኛለች እና እንለያይ፣ ግን ይከብዳል። እኔ የምር እንደ እንደስለኛለች ብዬ ማስብ የማላቅም ያስከፋሻል ብዬ እኮ አልጠበኩም። እራስ እኔ ደስ ስላለኝ በቃ አንቺ ደስ ይሻል። ይሄ ነው ማስከፋኝ። እንዴ እኔ አንተ ከኔ ስትለይ ደስ ብሎሃ ነው የምትለየው ማለት ነው አይደል? እሷን ከማስከፋት ይሻላል ብዬ ነው። እሺ ጥሩ ይሁን። እነ በቃ ህልክ ላይ ይጠራ አውቃለሁ። ተፈዝናል። የምር እኔ ካንተ እንደዚህ አልጠብቅም ነበር። ስለ ጓደኛሞች ማለት በመጥፎም በደስታም ቀን አ በቃ ደስታ ይሄ የሚያስደስት ይሻል ብዬ ስላሰብኩ ነው። እሷ ስለመጣች የነገርኩሽ ነው። ለሌላ ነገር አይደለም። አይ እኔ በእንደዛ አይነት ነገር እንደተሰኛለ ብዬ አስቢውም፣ እንለያይ ምናም ተኛለ ብዬ ማስቤ ባላቅም ነበር። ግን አይ ማስቤ ባላቅም ምንድነው የሚባለው ፍቅረኛ ትተህ እኔ ጋና አይ አልልም። ምክንያቱ ከእኔ እናንተ ጓደኛ ምክንያት ፍቅረኛ ናት እሷ። የምታስደስት ከሆነ ደስተኛ ምትሆን ከሆነ እንደፈለክ መሄድ ትችላለህ። እኔ አይከፋኝም አይደብረኝም። እርግጠኛ ነሽ? አይደብረሽም፣ እርግጠኛ ነኝ። ምንም ችግር የለብኝም። እሺ በቃ አይደለሽ ነው? ታዲያ ምንድን ነው የሚባለው? ሰላም ጊዜ ያድርግልህ ነው። በቃ እኔ ምርቃት አላውቅም። እዚህ አጋጣሚ ግን ደስተኛ አሁን ሰላም በሰላም እንደምትኖር ተስፋ አደርጋለሁ። በፈለከኝ ሰዓትም ታገኘ ከፈለከኝም አገኘሃለሁ። ደህና ሆነልኝ። ቻውሽ፣ ቻውሽ። ለማንም የማላማሽ ሆንሽና፣ ገመናዬ ሁሌም ደንቺ ነክፉ